በገበታ ለሀገር መርሃግብር የተደበቀውን የዳውሮ ህዝብ ምቅ ሀብት በመግለጥ የመላው ኢትዮጵያውያን ጌጥ እንዲሆን በማድረግ ረገድ የሃላላ ኬላ ሎጅ ፕሮጀክት ማሳያ ስለመሆኑ መሆኑ የዳውሮ ዞን ዋና አስተዳዳሪ ዳዊት ገበየሁ ይናገራሉ። የጥበብ ባለሙያዎች ቡድን የተለያዩ የልማት ስራዎችን ለመጎብኘት ሃላላ ኬላ ሎጅ ናቸው። የጥበብ ባለሙያዎቹ ቡድን የግቤ ሶስት የአየር ማረፊያ ሲደርሱም በዞኑ ከፍተኛ የስራ ኃላፊዎች ደማቅ አቀባበልም ተደርጎላቸዋል። የጥበብ ባለሙያዎቹ ቡድን በየቦታው በሚኖራቸው ቆይታ ታዲያ የሃላላ ኬላ ሎጅን ጨምሮ በዞኑ መንግስት እያከናወናቸው ያሉ የልማት ስራዎችን ይጎበኛሉ ተብሎ ይጠበቃል። እዚሁ ጉዳይ ላይ ልንቆይ ነው። ዘጋቢያችን ዮሐንስ ፍሳ በስፍራው ይገኛል። ሰላም ላንተ ዮሐንስ እንደምን ቆየህ? በስፍራው የጥበብ ባለሙያዎች ቡድን ሲገቡ የነበረው አቀባበል፣ ምናልባት የቱሪዝም መዳረሻ ስፍራ እና ኪነ ጥበብ የራሳቸው የሆነ መልክ ሊገለጥ የሚችል ሀሳብ ያላቸው ይመስለኛል። ንገረን እስኪ ምን ታዘብክ? አመሰግናለሁ ሰለሞን፣ እንግዲህ ቀደም ብለህ እንዳነሳሁም በመግቢያ በዋናነት እንግዲህ በገበታ ለሀገር ፕሮጀክቶች ሃላላ ኬላን ጨምሮ ጭምሮ እነ ጎርጎራን እነ ወንጪን ና እነ ኮይሻን ማንሳት እንችላለን ዘርፈ ብዙ ኢኮኖሚ ፋይዳ ያላቸው ፕሮጀክቶች እንደሆኑ ና ጠቅላይ ሚኒስትሩ በራሳቸው በቅርበት እየተከታተሉ በአጭር ጊዜ የተገንብተው የተጠናቀቁ ፕሮጀክቶች ናቸው። እኔ የምገኝበት ሎሙ ቦሳ ወረዳ ዳውሮ ዞን በደቡብ ኢትዮጵያ ክልል ማለት ነው። የተገነባው የሃላላ ኬላ ደግሞ እጅግ ዘርፈ ብዙ ጥቅም ያለው እውነት ለመናገር እዚህ መጥቶ ሰዎች ሲያዩት ነው የቦታው ውበትና እና አጠቃላይ ያለው ጥቅምና እና ያለበት የተገነባበት ቦታ ስትራቴጂክነቱን ላየው ሰው እዚህ ሲመጣ ነው የበለጠ የሚገባውና እንዲህ በዋናነት ዛሬ እንግዲህ የጥበብ ሰዎች ናቸው እዚህ የመጡት። በትናንትና እለት እንደሚታወቀው ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው የሚታወስ ነው። በተለያዩ ሀገራዊ ጉዳዮች ላይ ውይይት ማድረጋቸው የሚታወስ ነው። በዛሬ እለት ደግሞ በሀገሪቱ እየተሰሩ ያሉ የተለያዩ የልማት ስራዎችን በማየት ደግሞ መንግስት ምን እያከናወነ ነው? ምን ተጨማሪ ነገር መስራት አለበት? የጥበብ ሰዎችስ በራሳቸው ምን መንግስት ሊያገዙ ይችላሉ? በሚለው የራሳቸውን ድርሻ እንዲወጡ ነው እንግዲህ ክቡር ጠቅላይ ሚኒስትሩ ወደዚህ ወደ ልማት ቦታዎች እንዲመጡ ያደረጓቸው። እዚህ ሃላላ ኬላ ሲደርሱ ሲደርሱም እንግዲህ የዞኑ አስተዳዳሪን ጨምሮ ዘርፈ ብዙ የወረዳና የጥበብ የኪነ ጥበብ ሰዎች አቀባበል አድርገውላቸዋል። ለነዚህ የጥበብ ሰዎች ሃላላ ኬላን እንግዲህ ጥቂት መረጃዎች ለ ለተመልካቾቻችን ለማድረስ ያክል እንግዲህ ጠቅላይ ሚኒስትር አብይ አህመድ በ2012 ዓ.ም እዚህ ዳውሮ ዞን ባደረጉት ጉብኝት ሲመጡ እንግዲህ በዋናነት የተነሳላቸው ጥያቄ የዳውሮ ሕዝብ ያለው ታሪክ ያለው ማንነት እጅግ ተዝቆ የማያልቅ ሀብት አለው። ነገር ግን እጅግ ባለፉት 27 ዓመታት እዚህ ግባ የሚባል ልማት እንኳን ያልደረሰበት አካባቢ ነው። ለምሳሌ ሶስተኛው ንጉስ የነበሩት ንጉስ ሃላላ ወደ 1200 ኪሎ ሜትር የሚሆን የድንጋይ ካብ አሰርተዋል። አካባቢውን ከጠላት ለመጠበቅና የአካባቢውን እምቅ ሀብት ለመጠበቅ ብሎ ነው ያሰሩት። ይህም መረጃዎች እንደሚያሳዩት ከሆነ ከአፍሪካ አንደኛ፣ ከዓለም ሶስተኛ ረጅሙ ካብ እንደሆነ ነው የሚታወቀውና ይህ ካብ አለ። ከዛ ውጭ እጅግ እምቅ ተፈጥሮ ሀብት አለ። ይሄ ቢለማ ለኢትዮጵያ የሚጠቅም ነው ብለው ለጠቅላይ ሚኒስትሩ ነገሯቸው። ጠቅላይ ሚኒስትሩም ይህንን አጀንዳ በመውሰድ እንግዲህ የመሰረት ድንጋይ ያስቀምጠው በሃላላ ኬላ እጅግ ቅንጡና ለሀገርም ለህዝብም የሚጠቅም ሎጅ እንዲሰራ መመሪያ ያስቀምጠው። በአጭር ጊዜም እንግዲህ ይሄ ተጠናቆ በ2015 ክቡር ጠቅላይ ሚኒስትሩ በተገኙበትን መመረቁ የሚታወስ ነውና እና ጠቅለል ሲል ይሄ ሎጂ እጅግ ዘርፈ ብዙ የሆነ ለሀገርም፣ ለዳውሮ ህዝብም፣ ለደቡብ ኢትዮጵያ ክልል ህዝብም እጅግ ኢኮኖሚ ፋይዳ ያለው ነው። ከዛም ባለፈ ዛሬ እንግዲህ የጥበብ ሰዎች ከኤርፖርት ከጊቤ 3 የአየር ማረፊያ ጀምሮ የነበረውን ሁኔታ ሲከታተሉ ነበር። ባዩት ነገር እጅግ ደስተኛ ናቸው። እዚህ ከፊቴ የጊቤ ሶስትን መሰረት አድርጎ እንግዲህ የሰው ሰራሽ ተፈጥሮ ሀይቅ አለ እዚህ ማማ ላይ በመሆንም እንግዲህ ወደዛ ማዶ እያዩ በተፈጥሮ መደነቃቸው እና እየተሰራ ባለው ስራ አመርቂ እንደሆነ እና ከዚህም በላይ የቱሪስት መዳረሻዎች መስፋት እንዳለባቸው እና እነሱም በሚችሉት መጠን በጥበብ መንግስትንና ሕዝባቸውን ለማገልገል የበኩላቸውን ለመወጣት እንዳሰቡና መነሳሳት እንደፈጠረባቸው ነው። በቀጣይ በሚኖራቸው ጊዜም እንግዲህ የሰው ሰራሽ ሐይቁን ጨምሮ የተለያዩ ቦታዎችን ይጎበኛሉ ተብሎ ይጠብቃል። ሰለሞን፣ ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ከስፍራው ስለ መረጃዎች እናመሰግናለን። መልካም ቀን።